አሰብ የኢትዮጵያ መሆኑን ጠንቅቀን እናውቃለን ኢሳያስን ያስደነገጠው ዱብ እዳ በድንገት ፈነዳ ኤርትራውያን በወደቡ ጉዳይ ከኢትዮጵያ ጎን መቆም ጀመሩ ደብረ ጽዮን የፈሩት መጣም ጦሩ ፊት ለፊት ተፋጠጠም። ከሞት ያመለጡት ታደሰ ወረደ ሰራዊታቸውን ለበቀል እንዲዘም ታዘዋል ጦሩ ወደ አፋር ድንበር መጠጋቱ ተሰምቷል አክሱም ላይ ጦርነት ታውጇል ባለሥልጣኑ ሻቢያ ተጋሮችን በጨፈጨፉበት መድረክ ህዋት ከሻቢያ ጋር እሰራለሁ ሲል አወጇል ኢሳያስ ኢትዮጵያ የባህር በር እንዳይኖራት ለማድረግ የምንጊዜም የኢትዮጵያ ጠላት ወደ ሆነችው ግብፅ ደርሰው በተመለሱ ቅስፈት ከጉያቸው ያልጠበቁት ነገር ሰምተዋል። የኢሳያስ መንግስት አቋም የሱ እንጂ የእኛ የኤርትራውያን አይደለም ያሉ ኤርትራውያን አሰብ የኢትዮጵያ መሆኑን ጠንቅቀን እናውቃለን በማለት ለኢሳያስ ዱብ እዳ ሰምተዋል። ኢሳያስ ከካይሮ ጉብኝታቸው ማግስት በአረብኛ ያደረጉት ቃለ መጠይቃቸው የተለቀቀ ሲሆን፣ ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገው ጥረት ትልቅ ችግር ሊፈጥር እንደሚችል ቢናገሩም ህዝቡ ግን ከኢሳያስ ጎን እንዳልሆነ እየገለጸ ይገኛል። ወዲህ ደግሞ ከኢሳያስ ጋር በማበር ለጦርነት እየተዘጋጀ የሚገኘው የደብረጽዮን ቡድን የፈራው ደርሶበት የሚይዘው የሚጨብጠው ጠፍቶታል። እንዲሁም ህዋት በትግራይ ህዝብ ላይ የደረሰውን በደል ረስቶ ከሻዕቢያ ጋር አብሯል ያሉት ባለስልጣን ሀሳብ አክለን ወደ እናንተ ለማድረስ አሰናድተናል። ሰላም ውድ የሉ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ ላይክሽር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከዚህ በፊት ትንሽ ናቸው ብለን ከተውናቸው በዝተው ይወሩናል ያላቸው ሸማቂዎች በዝተው ተገኝተዋል። ይህም የጊዜው አስተዳደሩን አስግቷቸዋል። ባገኙት አጋጣሚ ሁሉ ስለ ሀራ መሬት ታጣቂዎች ሲያወሩ ያስታጠቃቸው የፌዴራል መንግስቱ ነው በማለት ሲከሱ የሚደመጡት ጄኔራሉ በታጣቂዎች ላይ ፈጽሞ በዚህ ጊዜ ያልተጠበቀ እርምጃ አሳልፈዋል። ከቀናት በፊት ወደ ራያ አላማጣ ባቀኑበት ወቅት ተኩስ ተከፍቶ ከሞት ያመለጡት የጊዜው አስተዳደሩ ፕሬዚዳንት ታደሰ ወረደ እርሳቸውና ደጋፊዎቻቸው የሚመሩት ቲዲኤፍ ሀራ መሬት ብለው አፋር ክልል ውስጥ የሸመቁትና ራሳቸው ሲሆን የትግራይ ሰላም ኃይሎች ብለው የሚጠሩ ታጣቂዎች ልክ አስገቡልኝ ሲሉ ማዛቸው የተሰማ ሲሆን በርካታ ቁጥር ያለው የህወሓት ሰራዊት አባላትም በብዙ ካሲኖ መኪና ተጭኖ ወደ አፋር ድንበር ማቅናታቸው ተሰምቷል። በትግራይ ክልል ዘርፈ ብዙ ችግሮች ቢኖሩም በዚህ ሰዓት ጎልቶ የሚታዩት ግን የትግራይ ኃይሎች እርስ በርስ የገቡበት ከባድ ፍጥጫና፣ ህጋዊ ሰውነቱ በምርጫ ቦርድ የተነጠቀው ህወሓት ከፌዴራል መንግስቱ ጋር የገባበት እሰጥ አጋባ በዋናነት የሚጠቀሱ ናቸው። ያም ሆኖ በሁለቱ ታጣቂ ኃይሎች መካከል ያለው አለመግባባት ግን መጪውን ጊዜ አስፈሪ አድርጎ ቦታ ላይ እየተባለ ይገኛል። ባሳለፍነው ሰኞ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ለስብሰባ ባቀኑበት ድንገተኛ ውጊያ መቀስቀሱን መዘገባችን የሚታወስ ሲሆን በዚሁ የተኩስ ልውውጥ የህወሓት ጦር ከባድ ጉዳት ሲደርስበት፣ በርካታ ታጣቂ ደግሞ ሀራ መሬት የሚገኙትን የትግራይ ሰላም ኃይሎች መቀላቀሉም ከስፍራው የተገኙ መረጃዎች አመላክተዋል። በጀነራሉ ላይ ያነጣጠሩ የግድያ ሙከራዎች መበራከታቸውን የሚገልጹ የመቀለ ምንጮች እንደሚሉት ከሆነ ታዲያ ከራያው የተኩስ ልውጥ ያመለጡት ጀኔራሉ ወደ መቀለ በመጓዝ ላይ ያሉም ምናልባትም በነ ደብረጽዮን በሚመራው ህዋት በኩል ሳይቀነባበር አልቀረም የተባለ ሌላ የግድያ ሙከራ ተፈጽሞባቸዋል ያሉ ሲሆን፣ አዲሱ በተባለ አካባቢ በሹፌሮ አማካኝነት የመኪና አደጋ የተከሰተ እንዲመስል ተደርጎ የግድያ ሙከራ ተፈጽሞባቸዋል ካሉ በኋላ ክስተቱ ምናልባትም ጀነራል ታደሰን ከስልጣን በማውረድ የሻቢያን ፍላጎት የሚያስፈጽምላቸውን የ ሰዓት ነጋንህት ሞንጆሪኖን በፕሬዚዳንትነት የመተካት የፖለቲካ ሴራ አካል ሊሆን ይችላል ሲሉም ጥርጣሬያቸውን አስቀምጠዋል። የሆነ ሆኖ ጀነራል ታደሰ ወረደ ሰራዊታቸው ለአፈንጋጩ ታጣቂ ኃይል አጸፋ እንዲሰጥ ማዛቸውን ተከትሎ የህዋት ታጣቂዎች ዛሬ ማለዳ ወደ አፋር ክልል ድንበር መጠጋታቸው ተሰምቷል። ከሰዓት በኋላ ያለ ክልሉ መንግስት እውቅናና ፍቃድ ድንበር አታልፉም በሚል ከአፋር ክልል የጸጥታ አባላት ጋር ፍጥጫ ውስጥ መግባታቸውም ታውቋል። ቦታው ከአብላ ምስራቅ አቅጣጫ ነው ተብሏል። አፈንግጦ አፋር መሬት ላይ የመሸገው ጦር ለህዋት ራስ ምታት ሆኖበታል። ይህን ተከትሎም እነ ጀኔራል ምግበይ ቡድኑ አንገት ሳያወጣ መድፈቅ አለብን በማለት በተደጋጋሚ የዛቱ ቢሆንም ቡድኑ ማክሰ አልቻሉም። ጀነራል ታደሰም ከወራት በፊት ትንሽ ናቸው ብለን ከተውናቸው ነገ ሺ ይሆናሉ ብለው ነበር። ጀነራል ታደሰ እንደፈሩትም ታጣቂ ቡድኑ ሺህ ሆኗል። ቡድኑ 13 ክፍለ ጦርና አንድ ጀነራል እንዳሉት በቅርቡ ይፋ አድርጓል። ከዚህ በተጨማሪም በየጊዜው ቲዴፍን እየከዱ ቡድኑ የሚቀላቀሉ ተዋጊዎች ቁጥር እየጨመረ መምጣቱን ተነግሯል። ታዲያ እነዚህ ጉዳዮች ቀን በቀን በተተኩ ቁጥር እየከረሩ መምጣታቸው በእጅጉ ያሰጋቸው የሚመስሉት የቀድሞ የመከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ በትናንትና ዕለት ባስተላለፉት መልእክት በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ አሳስበው ነበር። ጀነራል ሳሞራ እንደተናገሩት ከዚህ ቀደም የተፈጸመው ከባድ ስህተት የትግራይ ሕዝብ ዋጋ አስከፍሏል። አሁን የትግራይ ሕዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝመማ ቢፈጠር እንኳን ሕዝቡ ይህንን የመደገፍ ሀሳብ እንደሌለውም ገልጸዋል። እንደ ጀነራል ሳሞራ ገለጻ ከዚህ ቀደም ችግሮቻችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይ ሕዝብ ከባድ ጉዳት አድርሶበታል። ሕዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። በቀጣይ መረጃ ኢሳያስን ያስደነግጠው ዱብ እዳ በድንገት ፈንደቷል። ኤርትራውያን በወደቡ ጉዳይ አሰብ የኢትዮጵያ መሆኑን ጠንቅቀን እናውቃለን በማለት ከኢትዮጵያ ጎን መቆም መጀመራቸው የሻዕቢያን ባለሥልጣን አስደንግጧል። ፕሬዚዳንት ኢሳያስ አፈወርቂ በዚህ ጉዳይ አጋር ፍለጋ ወደ ካይሮ አቅንተው በተመለሱ ማግስት ኤርትራውያን ሳይጠበቅ ከፕሬዚዳንታቸው በተቃራኒ መቆም አዲያሎ ቤተ መንግስትን አምሷል እየተባለ ይገኛል። ኢሳያስ ኢትዮጵያ የራሷ ባህር በር እንዳይኖራት ለማድረግ የምንጊዜም የኢትዮጵያ ጠላት ወደናቸው ግብጽ ደርሰው በተመለሱ ቅስፈት ከጉያቸው ያልጠበቁት ነገር ሰምተዋል። ኢሳያስ በካይሮ በነበራቸው ቆይታ በሰጡትና ትናንት ምሽት በተላለፈው ቃለ መጠይቅ የቀይ ባህር ደህንነት እኛ ባለቤቶቹ ማስከበርና ማስጠበቅ እስከ ቻለን ድረስ ከዚህ ውጭ ያለውን በተመለከተ በዓለም አቀፍ ሕግጋት የሚታይ ይሆናል። ከዚህ ውጭ ግን በሰሜን ይባል በደቡብ ወይም በምስራቅ የትኛውም አካል ወደ ቀይ ባህር ብቅላለው የሚል ከሆነ ነገሮች የሚበላሽ ይሆናል ሲሉ አስጠንቅቀው ነበር። እንደዚህ አይነቱ አካሄድ በሕግም ጭምር ካየነው ፈጽሞ ተቀባይነት የሌለው ነገር ሆኖ እናገኘዋለን ሲሉም የኢትዮጵያ ስም ሳይጠቅሱ ስለ ኢትዮጵያ እየተናገሩ በሚመስል ሁኔታ ሲናገሩም ተደምጠዋል። ይኸው የፕሬዝዳንት ማስጠንቀቂያ ኢትዮጵያን የሚመለከት መሆኑ እየተነገረ ሲሆን ከቀናት በፊትም የግብፅ የውጭ ጉዳይ ሚኒስትር በአድል አብደላቲ ኢትዮጵያ በቀይ ባህር ጉዳይ ላይ የመሳተፍ መብት የላትም ካሉበት መግለጫም ጋር የሚጣጣም መሆኑ ተነግሯል። በዚህ ማልታዳ የኢሳያስ መንግስት አቋም የእሱ እንጂ የእኛ ኤርትራውያን አይደለም፣ ያሉ ኤርትራውያን አሰብ የኢትዮጵያ መሆኑን ጠንቅቀን እናውቃለን በማለት ለኢሳያስ ዱብ እዳ አሰምተዋል። ኢሳያስ ከካይሮ ጉብኝታቸው ማግስት በአረብኛ ያደረጉት ቃለ መጠይቃቸው የተለቀቀ ሲሆን ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገው ጥረት ትልቅ ችግር ሊፈጥር እንደሚችል ቢናገሩም ህዝቡ ግን ከኢሳያስ ጎን እንዳልሆነ እየገለጸ ሲሆን፣ ይህም ለኢትዮጵያ ትልቅ አጋጣሚ የሚፈጥር ነው እየተባለ ይገኛል። በሌላ መረጃ አክሱም ላይ ጦርነት ታውጇል ሲሉ የቀድሞ የትግራይ ባለስልጣን ተናገሩም። ሻቢያ ተጋሮችን በጨፈጨፍበት መድረክ ህዋት ከሻቢያ ጋር እሰራሉ ሲል አውጇል ያሉት አቶ ገብሩ አስራት የህዋትና ሻቢያ ጽምዶ ከጦርነት ውጪ ሌላ አላማ የለውም በሚለውም አቋማቸው ይታወቃሉ። ህወሓትን ከመሰረቱ ሰዎች መካከል አንዱ የሆኑትና ትግራይ ክልልን በፕሬዚዳንትነት ያገለገሉት አቶ ገብሩ አስራት ዛሬ ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ህወሓት ግልጽ የጦርነት አዋጅ አውጇል ሲሆን ድርጅቱ ከኔ ጋር ያልሰራ ወዮለት የሚል ሽብር ዛቻ አስተላልፏል ሲሉ ከሰዋል። ከቀናት በፊት የህወሓት ጦር አዛዥ ጄኔራል ምግብ ኃይለ በአክሱም ከተማ ተገኝተው ለፋኖና ለኤርትራ የአብረን እንዋጋ ጥሪ ማስተላለፋቸው የሚታወስ ሲሆን ፊልድ ማርሻል ብርሃኑ ጁላ በበኩላቸው አክሱም የሃይማኖትና የታሪክ ከተማ እንጂ የጦርነት አዋጅ ማስተላለፊያ ቦታ አይደለም ሲሉ መመለሳቸው ይታል ይታወቃል የተወደዳችሁ የቻናላችን ቤተሰቦች፣ ለአሁኑ ለእናንተ ይመጥናሉ ብታድምጧቸው ታተርፉባቸኋላችሁ ብለን የመረጥንላችሁ ዕለት መረጃዎቻችን እስካሁን ያደምጣቸኋቸው ነበሩም። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን እለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሽር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን፣ ሰና ጊዜን ተመኘን።